ተወሰነው እንደምን ናችሁ በእያላችሁ በጡል ነገር ስራው ነው አሸና አሸና እንዲሆላችው እሞኝላች አድቤሰች ስት ጉንዱ ልማደች ላይክና ሼር እያደረጋችን ሀሳቦቻችን ለብዙዎቹ አካፍሉ ለዚህ እንኮኑ ያመሰግናች አለው ዛሬ ወደ ሚዛናችን ይዞላችሁ የመጣ ነው እንግዲህ በወርቁ ጉድጓድ የሚቀበሩትን የአፍሪካውያን ጉዳይ ነው። እንደምታውቁት በተለያየ ጊዜ እጅግ በጣም ዘግናኝ የሆነ ዘር ጭፍጨፋች በአፍሪካ ምድሩ ላይ ይደረጋል። አሁንም ሊቆም አልቻለም። ሰሞኑን በሱዳን ውስጥ ባሉ ታጣቂዎች እና በሄሜቲ ታጣቂዎች እና በአልቦርሃን መካከል የሚደረገው ጦርነት ዘር ጭፍጨፋ ሰፋ ወደሚባልበት ደረጃ ደርሳል። እጅግ በጣም ዘግናኝ ነው። የጨቀየ የሰው ልጅ ደም ከሳተላይት ኢሜጆች እየወጡ ነው። የጨቀየ የሰው ልጅ ደም ከሳተላይት ኢሜጆቹ እየታይ ነው። እጅግ በጣም የሚዘገንን የሚደረጉ ጭፍጨፋቸው በቪዲዮ እየተቆረጽ፣ ምን አይነት ጭንቅላተ ሀባብ ጭንቅላተች እንደሆነ ራሱ አላቅም። ከሚያደርጉት ጭፍጨፋ በላይ ምን አይነት ማይ ደናቁርት እንደሆነ የምታውቁት ቪዲዮን ቀርጸው ለዓለም አሁን በዚህ ጆግን አንድ ትባል ነው ህጻናት እናትን ከሴት ልጆቿ ጋር መደዳውን እየጨፈጨፉ ምን አይነት ድና ቆርተች እንደሆነ ራሳላቅ በአፍሪካ የሚደረጉ ጦርነቶች በሙሉ በማሀይሞች እንደሚመሩ የምታውቁት ሰው እየጎደሉ ይቆርጻሉ። አምስት ሰው ይገላሉ። አምስት ሚሊዮን ህዝብን ያሳወቀቃሉ፣ ወደ አረመኔነት ይከታሉ ሌላውን ህዝብ። አንቱ እንደዚህ ስታደርግ ሌላ ህዝብ አውሬ ሆኖ እንደሚነሳብ አታውቅም። እና በጣም የሚያሳፈር በጣም የሚዘጎና በርኩጥ እኛም አገር እንደዚህ ተደርጓል። በሰሜኑ ጦርነት ያ ሁሉ ጭፍጨፋ ያ ሁሉ ዘግናኝ ምናልባት ህዋሃት መርዝ የሆነ ጭንቅላቷ ትንሽ ብልጣብልጥነት ስላለው ከመቁረጥ በመቆጠባ ነው እንጂ በሰሜኑ በአገራችን ክፍል ላይ ወታደር ላይ ኮሲኖትናቶነድታልው ጭንቅላታቸው እየፈነዳ ማለት ነው። ዘግናኝ ነጎር ተደርጓል። በማይካድራ እኮ ሰባት ስምንት ሞተ ሰው ነው። አሁን እንግዲህ በሱዳን የተለቀቁ ቪዲዮዎች አምስት ሰው አስሩ ሰው አንድ ላይ ሲጎደል አይቷል በሰሜኑ በሀገራችን ክፍል እኮ ማይካድራ ላይ አንድ ሺህ ሰው ነው አንድ ጊዜ ተረደ። አንድ ሺህ ሰው አረሳ ነው ምኛ አረሳ ነው። ስለዚህ ምን አይነት ጭካኔ ነው? በወልዲያ በደሴ በቆበው ህወሓት፣ ደብረ ብርሃን እስኪደርሱ ድረስ ቅቤ እየቀባ እርጎ እያጠጣ በየአይነቱ እየጓበዘ ጥብስ እየተጎራረሰ አይደለም የመጣ የሰው ልጅ አይደለም ከብትን እንኳን ጭንቅላቱን በመድፍ እያፈነደው ነው የደረሰ እና ምን አይነቱ ጭካኔ ነው? ምን አይነቱ አረመኔነቱ ከእሱ አልተፈጠርንም። እንደ አሁን በሱዳን ጦርነት አሜሪካኖች አሉ፣ ሳውዲ አረቢዎች አሉ፣ እስራኤሎች አሉ፣ ግብጾች አሉ፣ ሮሽያኖች አሉ፣ የሎሌ የለም። በሱዳን ጦርነት ሁሉም እጁን ብቻ አይደለም እስከ አንገቱ ድረስ ነው የገባ። ቢሊዮን ዶላር ነው ስፖንሰር ተሆኖ ይለ ቢሊዮን ዶላር። ድሮን ሁሉ ነው የሚያሳቆጥቁት የነጌታ ድሮን አንደኛው ለአንደኛው ድሮን ያስታጥቃል። አንደኛው ለአንደኛው ድሮን ያስታጥቃል። በሚሊዮን በመቶ ሚሊዮኖች ዶላሮች አውጥቶ ያስታጥቃል። ከዚህ የሰው ልጅ ደም እንደ ውሃ ሲፈስ ሁሉም ዓለም በሙሉ ልክ እጁ ንጹህ እንደሆነ፣ አረ የዘር ጭፍጨፋ በስማ በስማ ይላል። ይሄ ሁሉ ሽኩቻ ምንድን ነው? የሱዳን የወርቅ ተራራ ለመዝረፍ ነው። ኢትዮጵያ ውስጥም የሚደረጉ ጦርነቶች በሙሉ ስፖንሰር የሚደረገት ለሆነ ይመስላችኋል ከወለጋ እስከ ቤንሻንጉል እስከ ጋምቤላ እስከ ደቡብ የኢትዮጵያ ክፍል እስከ ኤርትራ በትግራይ አድርጎ ኤርትራ የሚገጥም የወርቅ ተራራል ያለው መዝረፍ ያለው መዝረፍ ነው። ይሄ ሁሉ ርቡርብ እየተደረገ ያለው አፍሪካ ሕዝብ ደግሞ ያን እሺ ብሎ ተቆብለ ቁርታ ተመልካች አፍሪካ ሕዝብ ደግሞ ያን ተቆብለ ያን ተቀብሎ እርግጭ ውስጥ ይገባል። የዘር ፖለቲካ ይሰጡታል። አንተ ከዚህ ወዱ ያንቶ ነው ያንቶ ነው በለው ይለዋል፣ ይለዋል። አሁን ሱዳን ስጥ ኮ ከመጀመሪያ ከዳርፉ ጦርነት ጀምሮ ከደቡብ ሱዳን እና ሱዳን ከመተራረዳቸው ጀምሮ እስካሁን ድረስ ብሄር አለ ተቃለ። ይሄንን የብሄር ፖለቲካ አገር ያፈርሳል። ምንን ለዚህ ነው ብሄር አለ ጥቁራችንን እኛ አረባችንን እኛ እንደዚህ ነን እኛ፣ ቀዮችንን እኛ፣ ፀዩሞችንን እኛ፣ ጥቁራችንን እኛ፣ ሙስሊሞች እኛ፣ ወረተሳ እኛ አለበት። ጠይቁ የሱዳን ጭፍጨፋ የዞር ጭፍጨፋ ምክንያቱ ምን ነበር ብላችሁ ጠይቀው፣ የብሔር ፖለቲካ የዞር ፖለቲካ። ስለዚህ ዛሬ ለየትኛው ብሔር ነው ሱዳን የተሞቸቸው? ሲኦል እኮ ሆነች። ዋና የሲኦል ዋና መግቢያ ዶጅ ሆነች እኮ የሚያሳፈራቸው አንዱ ሀገር ሲኦል ውስጥ እያለ አልበቃ ብሎ ለሌላው ሀገር ስፖንሰር ይሆናል የራሱ አገር እየፈረሰ ሌላውን አገር ሂዶ ስፖንሰር ይሆናል። መሳሪያ ያቀብላል፣ ቦምብ ይሸጣል፣ ሞድፍ ያቀብላል። ምን አይነት ትሮገመ አገር እንደሆነ አላውቅም። በተለይ ደግሞ የምስራቅ አፍሪካ እርስ በእርስ አንዱ አንዱ እንዲወጋ አንዱ አንዱ እንዲወጠፋ አንዱ አንዱ እንዲያልቅ ሱዳኖቹ እንደዚህ ናቸው። ደቡብ ሱዳነች ከኛ ጋር ኮሽታ ሲኖር ሰርግ ነው የሚሆንላቸው። ሱዳነች እንደዛ ከሆነ ሶማሌዎች እኮ የፈረሰ አገር ይሰው ኢትዮጵያ ልትጠቀምበት የምትችል አስር ብር ጥቁም፣ አስር ብር ኢትዮጵያ የምትጠቀምበት እድል ካለ ያጠፉታል። እነሱ ሚሊዮን ብር ያወጣዋል። ኢትዮጵያ አስር ብር ከተጠቆመ ስማለ ጭንቆልፍ አቶ ያድሮና ሚሊዮን ብር አውጥተው ያን ጉዳይ ያጠፉታል። እንዲህ ወለሻሽ ነው የሚያደርጉት። እና ቡድኑ ጮቀየ እኮ ይሄ ምስራቅ አፍሪካ ቡድኑ ጮቀየ እኮ አሁን ጉርመቻል። በኢትዮጵያና በኤርትራ መካከል የሆነው ግጭቶች ቢነሳ ግብፃቸው ሶርግ ነው የሚሆንላቸው፣ ሶርግ ማለት ነው። እስካሁን በአባይ ጉዳይ በሱዳን በኩል እንወጋለን ብለው ማአት ስፍር ቁጥር የሌለው መሳሪያ ካስጠጉ በኋላ ሱዳን ራሱ ሲኦል ሆነች። በሶማሌ ካስጠጉ በኋላ ሶማሌ ራሱ ሲኦል ሆነች። ምናልባት የመጨረሻ መጨረሻ እድል በኤርትራ በኩል እንጎጥማለን የሚል አሳብ ሊኖር ይችላል። ይሄ ውጪ አይደለም። ሳዲ አረቹ አሉ፣ አረብ ኤምሬቶች አሉ፣ ራሽያ ነች አሉ፣ አሜሪካ በኢትዮጵያ እንደ ሱዳን ሆነ ማድረግ የሚሞክሩት አርፋ አይቀመጡም። ለምን እኛ በሰሜኑ ጦርነት አይተናል። በሰሜኑ ጦርነት ኢትዮጵያ በተባበሩት መንግስታት ድርጅት ስንቱ ጊዜ ነው ለፍርድ ይቆም ነው ስንቱ ጊዜ ረሳችት፣ እንዲህ አይረሳም። ስንቱ ጊዜ ነው ይቆም ነው። ስለዚህ እስኪ በአፍሪካ በሚነሱ ጦርነቶች ተዋጊዎቹ ብቻ የተዋጉበት ጦርነት አንድ ካለ እኔ ሞተ ሺህ ብር እቀጣለሁ። አንድም ጦርነት የለም። እንኳን ሁለቱ ሀገሮች ጎጥመ ቀርቶ በብሔሩና በመንደር ውስጥ በሚነሳ ጦርነት እንኳን አገራት ይገባሉ ሀገር እንደ ሀገር ነው የሚገቡት በጣም በሚዘቆጥጥ ሁኔታ ለምን አንደኛው ተዋጊ የእኔን ጥቅም ያስቀብሩልኛል ብለው ስለሚያሳው አንደኛው ተዋጊ ነገ ስልጣን ይያዙልኝና እኔ ይህን ነገር ስላደረኩት ለኔ ዘላለማዊ ባህራ ይሆኑልኛል በሚል ጥልቅ ጉጉት በአፍሪካ በሚደረጉ የመንደር የቀበሌ ግጭቶች ጭምር አውሮፓያኖቹም ሆነ አሜሪካኖቹ አረቦቹ እጃቸውንም እግራቸውንም አንገታቸውንም ነው ጥልቅ አድርገው የሚገቡት ምን ያክል ወርቅ ነው በነገራችን ላይ ሱዳን በደም መፋሰስ ውስጥ ብትሆንም የወርቅ ምርት አልተቋረጠም ይሄን ነው አውቀው አሁንም በመቶ ሺህ የሚቆጠር ወርቅ ኪሎግራም ወርቅ ይወጣል ከሱዳን እኛ ጋር እኮ በስድስት ወር ነው ጌቼ ትነግራለች ሰባቸው በስድስት ወር ከትግራይ ውስጥ አምሳ ስልሳ ሺህ ኪሎግራም ወርቅ በስድስት ወር በአመቱ ከመቶ ሺህ ኪሎግራም በላይ እየወጣ ነው ማለት ነው ጦርነት አለ ረሃብ አለ ስዶት አለ ጉስቁልና አለ ወርቁ ግን እየሄደ ነው እየተሸጠ ነው ወርቁ ግን እየወጣል

ወርቅን አይቶ አያውቅም፣ ቆምሰት አያውቅም፣ አግኝቶበት አያውቅም ሽጦ በዛ። የዚህ ሁሉ ዋና ምክንያት መሰልጠን ያቃተው በአንደኛ መተኩሎ ዘመን እንደ ድንጋይ ዘመን የሚኖረው ህዝብ ነው። ሀላፊነት የሚወስድ